ከዚህ ሌላኛው እንግዲህ ወደ ሁለተኛው ስናልፍ ከዚህ በኋላ ምንድን ነው የሚጠበቀው የሚል ባለፉት ሁለት ሶስት ቀናት ያየነው ሰፊ ጥያቄ በተለያዩ መድረኮች ለምሳሌ፣ ላይቭ ምንጊዜ ሚዲያ ሁለት ፕሮግራም አዳምጫለሁ፣ ላይቭ ነበራቸው። የሆራይዘን ሚዲያ አንድ መድረክ ነበራቸው፣ እዛም ላይ ላይቭ አይቻለሁ። ሪዮት ሚዲያ እንዲሁ አንድ መድረክ ነበረ፣ እዛም ላይ የህዝብ አስተያየቶች ተከታትያለሁ። በግላችን የሚመጡ ጥያቄዎች አሉ። እውነቱን ለመናገር ከዛ ዝግጅት በኋላ ወደ ስልኬ የተላኩትን የድምፅ መልእክቶች የቴክስት መልእክቶች እስካሁን ድረስ አድብ የመጨረስ አልቻልኩም። በጣም ሰፊ ነው እና ከዛ የተረዳ ነው ምንድን ነው ህዝቡ በጉጉት ምንድን ነው የሚቀጥለው የሚል ጥበቃለው ጥያቄ ነው እና ይህን ጥያቄ መመለስ በጥቅም ተገቢ ይመስለኛል። እና ምንድነው አሁን ከዚህ ቀጥሎ የምናደርገው አንደኛ እንደምታውቁት ያው የዚህ የአብሮነት ኢትዮጵያ የምስረታ ሂደት ገና አልተጠናቀቀም። የሚቀሩ ስራዎች አሉ። ደንቦቻችን ወይም ደግሞ የዶክመንት ዝግጅቶች እያካሄድ ነው። አንድ ረቂቅ በፕሮፖዛል ደረጃ አንድ ረቂቅ አሰራጭተን ሰዎች አስተያየት እየሰጡበት ነው። ስለዚህ የዶክመንት ዝግጅት ያስፈልገናል። ቀጥሎ ደግሞ ቋሚ የሆነ አመራር የመፍጠር ስራ መስራት አለ። አሁን ጊዜያዊ አመራር ነው ያለን ይሄን ከሰራም በኋላ ደግሞ ምዝገባ፣ ህጋዊ ምዝገባ እንዲኖረው ማድረግ አለብን። እና ይሄ ኃይል ሊወስድ የፈለገው ኃላፊነት እጅግ ከፍተኛ፣ ያን ኃላፊነት ሊመጥን የሚችል ድርጅታዊ አቅም መፍጠር አለበት። ስለዚህ አንዱ አሁን የመጀመሪያው ትኩረታችን የሚሆነው የአብሮነት ኢትዮጵያን የምስረታ ሂደት ማጠናቀቅ፣ ይሄ ግን እንዲሁ በኛ ብቻ ስኬታማ ሊሆን የሚችል አይደለም። የእናንተን ተሳትፎ ይፈልጋል። የተለያዩ የህብረተሰብ ክፍሎችን ተሳትፎ ይፈልጋል። ስለዚህ ኢሜላችንን ለህዝብ አሰራጭተናል። በዚህ በምስረታ ሂደቱ፣ በወደፊቱ የአብሮነት ሂደት ተሳትፎ ማድረግ አስተዋጽኦ ማድረግ የምትፈልጉ ሁሉ ሪሊ ሀሳባችሁን ኮንታክት እያደረጋችሁ መግለጽ አለባችሁ እና አንዱ የምንሰራው ስራ የዚህ የምስረታ ሂደቱን ማከናወን ነው የሚሆነው ቀጥሎ ይሄ እንቅስቃሴ ያው ግቡን እናውቀዋለን፣ መነሻውን እናውቀዋለን፣ ሂደቱ ምን ሊመስል እንደሚችል እናውቀዋለን። እና ይሄ ቅድምም ለማለት እንደሞከርኩት ያለ መገናኛ ብዙሃን ተሳትፎና ትብብር ሊሳካ አይችልም። ልክ የአሁኑ ትዕይንተ ህዝብ በእናንተ ተሳትፎ ውጤታማ እንደሆነው ሁሉ ወደፊትም የምናደርገው እንቅስቃሴ ውጤታማ የሚሆነው በእናንተ ተሳትፎ። ስለዚህ አንዱ ልክ አሁን የተቃዋሚ ፓርቲዎች ላይ የአሁኑን ትዕይንተ ሕዝብም ከዛም በፊት ያዘጋጀናቸው ሁለት መድረኮች ላይ እንዳደረግ ነው፣ በመገናኛ ብዙሃን ዙሪያ የሚሰሩ ሰዎችን አንድ መድረክ ፈጥረን የጋራ ምክክርና መግባባት የሚፈጠርበት ሁኔታ በዚህ ባለን የጋራ አጀንዳ ላይ ጥረት እናደርጋለን እና አንዱ ከፊታችን የምንሰራው ከሌላው ስራ ሁሉ አስቀድመን መገናኛ ብዙሃን በዚህ የጋራ አጀንዳ ጦርነት እንዲቆም አገዛዝ እንዲያከትም ሰላም እንዲሰፍን ይሄ ሁላችንም የጋራ አጀንዳ ነው ብለን እናምናለን። በዚህ ላይ በጋራ ለመስራት የሚያስችል መግባባት የሚፈጠርበት አንድ መድረክ ለማዘጋጀት እናስባለን። እሱ ቀዳሚ ነው የሚሆን። ሁለተኛው የፖለቲካ ፓርቲዎች ሚዲያዎች ብቻ የኢትዮጵያን ህዝብ ትግል የት እንዲያደርሱታቸው፣ ስለዚህ የሲቪክ ማህበራት እንዲሁ አንድ የመሰባሰቢያ መድረክ ፈጥረን የሃይማኖት ድርጅቶች የሰብአዊ መብት ተሟጋቾች እና ታዋቂ አክቲቪስቶች በተለያየ ጉዳይ ህብረተሰቡን ይመራሉ ብለን የምናምንባቸው የሙያ ማህበራት እነዚህ ሁሉ የሚሰባሰቡበት እና በዚሁ በአጀንዳው ላይ መግባባት የሚፈጥሩበት አንድ መድረክ የመፍጠር ፍላጎት አለ። ስለዚህ ሁለተኛው እሱ የሆነ ሶስተኛው፣ እና ሁላችሁም የምጠብቁት ይሄ የተቃዋሚ ፓርቲዎቹ አሁን አንዳንድ ሰዎች የበቀደሙን ትዕይንተ ህዝብ ልክ አንድ አይነት ስምምነት ላይ ተደርሶ እንደሚወጣ አድርገው ያሰቡት ነበረ፣ በስተት ማለት ነው። እኛ ሰዎቹን የጋበዝናቸው ያላቸውን አቋም በርዕሰ ጉዳዩ ላይ ለህዝብ እንዲገልጹ እንጂ ሌላ መስፈርት አስቀምጠን አይደለም። ነገር ግን እነዚህ ተቃዋሚ ፓርቲዎች ያው ፍላጎታቸውን ሲገልጹ አይታቸው፣ የመተባበር ፍላጎት ከፍተኛ እንደሆነ፣ መተባበር ይሄን ትግል አሸናፊ ለማድረግ ምትክ የሌለው ጉዳይ እንደሆነ ሲገልጹ አይታቸው። ስለዚህ ወደዚህ ተጨባጭ መተባበር እነዚህ ተቃዋሚ ኃይሎች ሊገቡ የሚችሉበት ስራ እንሰራለን። ተከታታይ መድረኮች ፈጠራ ከዚህ ቀደም አብሮነት አስራ ሁለት የፖለቲካ ፓርቲዎችን አነጋግሮ ቀጠሮ ይዘን ነው የተለያየን። በሂደት የምንግባባባቸው አቋሞችን ለይተን አይተናል። ስለዚህ በእነዚህ አቋሞች ላይ አንድ ግራንድ ኮሊሽን እንዴት አድርገን ነው የምንፈጥረው የሚለውን ቀጠሮ ይዘን ነው የተለያየን። ስለዚህ ያን ወደ ተግባር የመለወጥ ስራ እንሰራለን ማለት ነው እነዚህን ስራዎች ከሰራን በኋላ ወዴት ነው? ሄ አገዛዝ አንቀጥቅጥ የሆነ የሰላማዊ እምቢተኝነት ትግል ይጀመራል። ስለዚህ ምናልባት የሚመጣው ሁለት ሶስት ወር ወይም የክረምት ወራት የመዘጋጃ ጊዜ ነው። ቅድም በጠቀስኳቸው ጉዳዮች ላይ ውጤታማ ከሆነ፣ ተቃዋሚ ፓርቲዎቹ ትግሉን ለመምራት በሚያስችል መጠን ከተዘጋጁ፣ ከተባበሩ፣ ሚዲያው በዚህ ረገድ አስፈላጊውን እገዛ ለማድረግ መግባባት ከፈጠረ፣ ሲቪክ ማህበራት በዚህ ትግል ህብረተሰቡን በመምራት በማስተባበር ረገድ ቁርጠኝነት ካሳዩ በኋላ ወደ ሰላማዊ ህዝባዊ እንቢተኝነት እንቅስቃሴ ነው። ስለዚህ ትግሉ በስሜት መሆን ስለሌለበት፣ በተበታተነ ሁኔታ በተናጠል መሆን ስለሌለበት እነዚህን ዝግጅቶች መጀመሪያ ማሳካት ይጠበቅብን። ስለዚህ ትግስትም ያስፈልጋል ማለት ነው። ይህን በብቃት እስከምንወጣው ድረስ ትግስት ያስፈልጋል። ሌላው መታወቅ ያለበት ነገር ከግንዛቤ አንፃር የእኛን ሚና በአግባቡ ያለመረዳት ሁኔታ እናያለን። አዚፍ እኛ የተቃዋሚ ፓርቲዎችን ሚና የምንተካ የሲቪክ ማህበራትን ሚና የምንተካ አድርጎ ማየት እናያለን። ይሄ ስት ነው የኢትዮጵያን ህዝብ ትግል አሁን ፓርቲዎች አሉ ድርጅቶች አሉ። እነሱ ናቸው የሚመሩት። ዋናዎቹ መሪዎች እነሱ ናቸው። እኛ ምንድነው የምናደርገው? መድረክ ነው የምንፈጠው። አንዳንድ ጊዜ ሲያስፈልግ ያው መነሻ የሚሆን አጀንዳ እናቀርባለን። ወሳኞቹ ግን እነሱ ናቸው። አጀንዳውን ሊቀበሉት ላይቀበሉት ይችላሉ ሊያሻሽሉት ይችላሉ ከራሳቸው ሊያመነጩ ይችላሉ። ነገር ግን የእኛ ሚና ይሄ ትግል እንዴት ይተባባል፣ እንዴት መድረክ እንፍጠር፣ የፖለቲካ ኃይሎቹንና ሚዲያውን፣ የፖለቲካ ኃይሎቹንና ህዝቡን በትግሉ ተሳታፊ የሚሆኑ ስቴክሆልደሮችን እንዴት እናገናኛቸው፣ እንዴት እናቀናጫቸው የሚለው ላይ ነው እንጂ የእኛ ስራ የእኛ ስራ የሚዲያውንም አይተካም፣ የሲቪክ ማህበራቱንም አይተካም፣ የተቃዋሚ ፓርቲዎችንም አይተካም። ስለዚህ ይሄ ግልጽ መሆናል ፓርቲ ነው። ለዚህ ነው አሁን ለምሳሌ እኛ የፖለቲካ ፓርቲ አይደለም የምንሰራው ስራ ግን ፖለቲካዊ። በፖለቲካ ድርጅትነት አንመዘገብም፣ ለፖለቲካ ስልጣን አንወዳደርም። ያ ማለት እንደ የአብሮነት ኢትዮጵያ ማለት ነው እንጂ እዛ ውስጥ ያለነው ግለሰቦች የተለያየ ድርጅት አባል መሆን ይችላል፣ የተለያየ ፖለቲካ ተሳትፎ ሊኖረን ይችላል። እንደ የአብሮነት ኢትዮጵያ ግን አንድ ክፍተት አለ ብለን ነው የመጣ፣ ያን ክፍተት ለመሙላት የመጣ። ስለዚህ ያን ሚናችንን በደንብ ልትረዱ ይገባል። እኛ የሌሎችን ሚና ለመተካት አይደለም። ያ ማለት ግን ተቃዋሚ ፓርቲዎች ኃላፊነታቸውን በአግባቡ ካልተወጡ ህዝቡን የማስተባበር የማታገል ኃላፊነት እንወስዳለን። ለምርጫ እንወዳደርም አለን እንጂ ሰላማዊ ሰልፍ አንጠራም ማለት አይደለም። የተለያዩ የህዝብ መድረኮች አንጠራም ማለት አይደለም። እንችላለን፣ አሁን ትናንት እንዳደረገው ማለት ነው። ግን በዋናነት ይህን ኃላፊነት መውሰድ ያለባቸው ፓርቲዎቹ። እነዛ ፓርቲዎች ግን ወደዛ እንቅስቃሴ እንዲገቡ እኛ ምቹ ሁኔታ እንፈጥር እና እኔ በዚህ ረገድ መረዳቱ ካለ የሚቀጥለው ሁለት ሶስት ወር ወሳኝ ጊዜ ነው። ያለ እናንተ ትብብር ሊሆን የሚችል ነገር አይደለም። ህብረተሰቡ በተለያየ መንገድ ትብብር ማድረግ አለበት። ነገሮችን በትኩረትም በትዕግስትም መጠባበቅ አለበት። ብዙ ዋጋ ከፍለናል። ብዙ ህዝብ ህይወቱን ገብሮ ትልቅ መስዋዕትነት ከፍሎ ብዙ ትግሎች በኢትዮጵያ ታሪክ ተኮላሽተዋል፣ ተጠልፈ ያን መጥፎ ታሪክ መድገም የለብን እያንዳንዱ ምን ሄድበት መንገድ በጥንቃቄ መሆን አለበት። ስለዚህ በጥንቃቄ ደግሞ እንመረዋለን ስንል ህብረተሰቡ ይሄን በደንብ መገንዘብ አለበት። አንዱ ይሄ ነው። ሁለተኛው ይሄን ስራ ስንሰራ ያው ከኢትዮጵያ የፖለቲካ ባህል ጋር በተያያዘ ከፍተኛ የሆነ ያሉባልታ ርብርብ እንደሚደረግ ጥርጥር የለው። ይሄን ሰሞኑን እያያችሁት። እኔ ያው ታውቃላችሁ፣ አመለካከቴ ብዙ ነገር ጽፌበታለሁ። የኢትዮጵያ የፖለቲካ ትግል ውስጥ አንዱ ትልቁ ከመንግስትም በላይ ትልቅ ተጽዕኖ ያለው አሉባልታ ስለዚህ ይሄ የአሉባልታ ዘመቻ በከፍተኛ ደረጃ ይሄን እንቅስቃሴ በምናደርግ ኃይሎች ላይ መከፈቱ መካሄዱ ይቀራል። ሪሊ በእኛ በኩል ፍላጎት የለንም፣ እዛ አሉባልታ ውስጥ እየገባል ምድርቅ ውስጥ የመግባት ፍላጎት የለንም። ጊዜም ለመስጠት አንፈልግም። ግን በዚህ ረገድ መገናኛ ብዙሃን ትልቅ ሚና ያላችሁ ይመስለኛል። እንዲህ አይነት ጸረ ትግል ጸረ ህብረት እንቅስቃሴ የሚያደርጉ ኃይሎችን ለህዝብ በማጋለጥ ረገድ ትልቅ ሚና መጫወት ምትችል ይመስለኛል። ህዝቡ ራሱ እንደዚህ አይነት ኃይሎች ከእንዲህ አይነት ተግባራቸውን እንዲቆጠቡ የራሱን እገዛ ማድረግ አለበት፣ የራሱን ተጽዕኖ መፍጠር አለብን። በእነሱ አሉባልታ ተጠምደን ስራ ከፈታል ይሄን ያሰብነውን ትልቅ ዓላማ ልናሳካው። ስለዚህ በሙሉ ትኩረታችን የህዝቡ ትግል ላይ አተኩረን እንድንሰራ፣ ይሄ የአሉባልታ ዘመቻ በሚዲያ በህብረተሰቡ መመከታ እኛ እዛ ውስጥ ከአቅማችን በላይ የሆነ ነገር ተፈጥሮ ለማብራራት ካልተገደድን በስተቀር እዛ ጨዋታ ውስጥ መግባት አልፈልግም። ትኩረታችን የትግሉ ሂደት ተጠናክሮ እንዴት ለውጤት ይበቃል በሚለው ላይ እና ይሄን ግንዛቤ ውስጥ ብታስገቡት ጥሩ ነው። ከመስከረም ጀምሮ ዝግጅታችንን ከጨረስን በኋላ ደግመን ደጋግመን እንዳለው ዌር ሲሪስ አገዛዙም እንዲረዳው እንፈልጋለን። ህዝቡም እንዲረዳው እንፈልጋለን። አገዛዝ አንቀጥቅጥ የሆነ ሰላማዊ የህዝብ እምቢተኝነት ይቀጣጠላል ኢትዮጵያ ውስጥ። ይሄ ትግል በኃላፊነት ስሜት እንዲመራ እንፈልጋለን። አስፈላጊውን ጥንቃቄና ዝግጅት እናደርጋለን። መንግሥት ግን ይሄን ተረድቶ ከሰሞኑ የህዝብ ስሜት መውሰድ የሚገባውን ትምህርት በአግባቡ ወስዶ ይሄ በኃይል ሁሉም ነገር አፍኛ አስቀራለሁ ከሚል የጦረኝነት ስሜት ወጥቶ ለእውነተኛ ድርድር ለእውነተኛ ዴሞክራሲ ውይይት መዘጋጀት አለበት። ካልተዘጋጀ በህዝብ ትግል ወደደም ጠላም እውነተኛ ድርድርን እውነተኛ ሽግግርን እንዲቀበል ይገደል። ያ አይቀርም። ያ ደግሞ ዋጋ ያስከፍላል። ስለዚህ ምን ያህል እንደቆረጠ እኛ ብቻ አይደለም ህዝቡ ምን ያህል እንደቆረጠ ምን ያህል እንደተዘጋጀ ተረድቶ ከአሁኑ ማሰብ አለበት። በአገዛዙ ውስጥ ያላችሁ ባለስልጣኖች፣ የተለያዩ የህብረተሰብ ክፍሎች ይሄን ጉዳይ ሲሪየስሊ ማየት አለበት። አንድ ጊዜ ህዝቡ በቃይ ብሎ ከተነሳ ያን ችግር ማንም ኃይል ታንክ ስለታጠቀ ድሮን ስለታጠቀ ሰራዊት ስላለው ሊቋቋመው አይችል ጥፋት ነው። በዚህ ይሄን ተገንዝባችሁ በብልጽግና ውስጥ ያላችሁም ኃይሎች ግፊት ማድረግ አለባችሁ፣ በድርጅታችሁ ላይ፣ በመንግስታችሁ ላይ ወደ ሰላም፣ ወደ እውነተኛ የሰላም ድርድር እንዲመጣ። አንዱ ትልቁ ያገኘነው ውጤት ምንድነው? በቀደም መድረክ ላይ አይታችኋል። አንድም የተቃዋሚ ፓርቲ መሪ ወይም የፖለቲካ ሰው ሰላማዊ ትግልን አላወገዘ። ሰላማዊ ትግል መካሄድ አለበት የፖለቲካ መሪ አሁን ኢትዮጵያ ውስጥ ትጥቅ ትግል እያደረጉ ያሉ ኃይሎች ትክክል አይደሉም ማለት ነው። በጠበንጃ የሚመጣ ዘላቂ ለውጥ ባይኖርም ይሄን እንዲያደርጉ ያስገደዳቸው አገዛዙ ነው፣ መንግስት ነው፣ አማራጭ አጥተው ነው ያለው። ይሄ አስተሳሰብ መቀራረብ ቀላል ውጤት እንዳይመስላቸው። እኔ አንዱ ስጋቴ ይሄን ያስተሳሰብ ጥራት እንዴት አድርገን ነው የምናመጣው የሚል ይሄ ግንዛቤ ተፈጥሯል። የበቀደሙ መድረክ ያሳየው ይሄ አገዛዙ ይሄ ዝም ብሎ እየወጣ አሁን ጥላሸት ለመቀባት የጥቂቶች ወይም ደግሞ የችግር ፈጣሪዎች እንቅስቃሴ አድርጎ ለማሳየት የሚያደርገውን ሙከራ በደንብ በደንብ ያስብበት። ከፊት ለፊቱ አደጋ እየመጣ እንደሆነ ይገንዘብ። ሙባረክን ማሰብ አለበት፣ ጋዳፊን ማሰብ አለበት። እኛ ወስ እውነቱን ልንገራችሁ፣ እንቅልፍ የለንም ከዚህ በኋላ ይህን ነገር ሳናሳካ በጭራሽ። ስለዚህ ይህን በደንብ ማጤን ያስፈልጋል። ትንሽ ያስረዘምኩ መሰለኝ፣ ከይቅርታ ጋር። ምናልባት የረሳሁት የዘነጋሁት ነገር ካለ ቴዲ ልትረዳይ ትችላለህ። ከዛ ወደ ጥያቄና መልሱ እንሄዳለን። አመሰግናለሁ።